በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ገብርኤል ዘኅዳር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽ ሦስት በባህሪ አንድ በሚሆን ያለመንፈግ የሚሰጥ ያለሐሰት እውነተኛ የሚሆን የተማረኩትን ከምርኮ የሚመልስ ሕሙማንን ከደዌ የሚያድን ለእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ከእርሱ ዘንድ ከደዌ ለመዳን መለመን የሚገባን የምሥራችን የሚናገር ሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። የጸሎቱ ኃይል በሁላችን ላይ ትደር ለዘላለሙ አሜን። መቤታችን ማርያም በቤተ መቅደስ ሳለች የእስራኤል ወገኖች በድንጋይ እንውገራት ብለው መከሩ። ከቤተ መቅደስ በደረሱ ጊዜ መላይ እመቤታችን ቅድስት ድንግል ማርያም ወዳለችበት ከሰማይ ሲወርድ አዩቸው። የቤተ መቅደሱን ቅጥሮች እንደ እሳት ሲቃጠሉ አዩ። ይህንንም ባዩ ጊዜ በየወገናቸው አፍረው ተመለሱ። ዳግመኛም በሥራይ እንግደላት ብለው ተማከሩ። እንደ አባታቸው እንደ ሰይጣን ቀናተኞች ናቸውና በሥራይ የሚገሏት ዘንድ ስሙ መጥቁል የተባለ ሰራየኛ ፈልገው አመጡ። እሱም እናንተ አጋንንት እርዱኝ ብሎ ሦስት መቶ ሰባ አጋንንትን ጠራ። ሰባ ላሞችን ለመስዋዕት አቀረበላቸው። እነሱንም በድንጋይ ጸፍጸፍ አረዳቸው። ስጋቸውንም በሉ፣ ደማቸውንም ጠጡ። ከዚያም ከሰራየኛ ጋር እመቤታችን ወዳለችበት ቤተ መቅደስ ሄዱ። በቤታችን ማርያም ሊገሏት እንደመጡ ባወቀች ጊዜ ወደ እግዚአብሔር ጸለች። የመላእክት አለቃ ቅዱስ ገብርኤል ወደ እኛ ያለች እነዚህን ቃሎች የጠራች ጸለች። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል የሚያበራ የእሳት ሰይፍ በእጁ ይዞ መጣ። መጥቁልን አጠፋው። ሦስት መቶ ሰባ አጋንንትም ከእሳቸው አንድ ሳይቀር ምኳን አጠፋቸው። ከዚህም በኋላ ካህናት እመቤታችን ማርያም ከዚህ ውጪልን ቤተ መቅደሳችንን ማታርክሽብን አሏት። የትጉሃን አለቃ ቅዱስ ገብርኤልም ዳግመኛ መጣ። ሰላምታ ይገባሻል የዳዊት ልጅ ሆይ፣ ከዚህ ውጪ፣ እኔ ከአንቺ ጋር ነኝና አይዞሽ አላት። እነርሱም ከእርሱ ጋር ሲነጋገር መልአኩን አያዩትም ነበር። ይህንንም ከነገራት በኋላ ተሰወራት። ዳግመኛም መቤታችን ቅድስት ድንግል ማርያም የክቡር የዱማትሪያኖስ ሀገር በሚሆን በሊባኖስ ተራራ በነበረች ጊዜ ቅዱስ ገብርኤል ወደ እርሷ ወረደ። የዳዊት ልጅ ድንግል ሆይ ሰላም ላንቺሁን ካላት በኋላ ተነስተሽ ወደ ግብጽ ሂጅ አላት። መቤታችን ማርያምም ስለ ሄሮድስ ሲያገኘን ሁሉ ራስህ ታውቃለህ እኔንም ልጄንም ሊገሉ እንደፈለጉኝ ታውቃለ። መልአኩም እግዚአብሔር ከአንቺ ጋር ነውና ያዞሽ፣ አትፍሪ የሚያገኝሽም ክፉ ነገር የለም አላት። ይህንንም ተናግሮ ወደ ሰማይ ወጣ። ከዚህ በኋላ በቤታችን ማርያም ወደ ግብፅ ሀገር ሄደች። ከአንዲት ሴት ዘንድም በደረሰች ጊዜ በቤታችን ማርያምን ሰደበቻት። በዚያን ጊዜም ምድር አፏን ከፍታ ያችን ሴት ዋጠቻት። መቤታችን ማርያም ከዚያ ሴት ቤት ገባች። አራት ወር ከአምስት ቀንም ተቀመጠች። ከዚህ በኋላ ለዮሴፍና ለመቤታችን መላኩ ታያቸው። ከዚህም ተነስታችሁ ሂዱ አላቸው። ተነስተውም ሄዱ። ግብፃውያንም ባዩዋቸው ጊዜ ዮሴፍን ይዘው በብዙ ደበደቡት። መቤታችን ግን በዕብራይስጥ ቋንቋ ጸለየች። በዚያን ጊዜም ሊቀ መላእክት ቅዱስ ገብርኤል በእጁ የሚያበራ እሳት ጾር ይዞ መጣ። በመዓልትም በሌሊት ምኔካንቺ ጋር ነኝና ማርያም አይዞሽ አላት። የእግዚአብሔር መልአኮይ ከግብፃውያን ወዳኝ ዮሴፍን ስቃይና መከራ ጸኖንፌት አለችው። መልአኩም በክንፉ ምድርን እየመታ ሄደ። ለምድር 49 ክንድ ያህል ከፍ ብሎ ዮሴፍን የደበደቡትን ሰዎች ዮሴፍ አጨዳቸው። ቁጥራቸውም 99 ነው። ወደ ዮሴፍም ተመልሶ ዳሰሰው፣ ዳነ። ወደ ድንጋይዋ ደግማም ከዮሴፍ ጋር ሄደ። ያንንም ድንጋይ ስፈረው አለው፣ ሰፈረው። ርዝመቱ 19 ስፋቱ 39 ሆነ። ያችን ደንጊያ ያነሳና ወረወራት ከምድርም በታች ግን እንዳደረጋት። ከዚህም በኋላ ተሰወራቸውና ወደ ሰማይ ወጣ። በዚያም ጊዜም ሄደችና ቁመቱ 300 ጎኑ 49 የሚሆን ታላቅ አውሬ ከሚኖርባት ምድር ደረሰች። በቤታችን ማርያም ጸለየች። ሊቀ መላእክት ገብርኤል ተገለጸላት። በእጁም ልሳኑ ሁለት የሆነ ሰይፍን ይዟል። ማርያም ሆይ የማደርገውን አትፍሪ አላት። መልአኩም ያንን ሰይፉን መዝዝና እነዚህን ቃላት ጠርቶ ከሰይፉ ላይ ብራቁን ተፋና ለዚያ ከይሴ ያስነሳው። በዚያን ጊዜ ከአስራ ሰባት ላይ ተሰነጠቀ። ከሆዱም ውስጥ ጥቁር ቁራ ወጣና ገብርኤልን ተሳደበ። መልአኩም በእጁ እንደ ኦፊያዝና ከእመቤታችን ከማርያም ጋር ትከራከር ዘንድ ምን ስልጣን አለ? አለው። እርኩስ መንፈስም ያለ ጊዜ አታጥፋኛሉ። እርሱም ጥሎት ወደ ሰማይ ወጣ። ዳግመኛም ድንገት መጥቶ ማርያም፣ ሰላምታ ላንች ሁን፣ የእግዚአብሔር ሰላም ካንች ጋር ይሁን አላት። ተነሽና በጸሎትሽ ከመቃብር የወጡትን ተመልከች አላት። እንደዚሁም በዘመነ ብሉይ ቅዱስ ሚካኤል የእስራኤል ልጆች መርቷቸው ነበር። ከዚህ በኋላ ቅዱስ ገብርኤል ባህርን በእግዚአብሔር ቃላት አርሳቦን፣ ዳሴርቦን፣ አየናን እንዲህ ብሎ አዘናት። ባህርም ወደ ቀኝና ወደ ግራ ተከፍላ መንገድን ሰጠች። እነርሱም ከባህር ውስጥ ገቡ። ወንዳይሞቻችን ሆይ እመቤታችን የቅዱስ ገብርኤል ከመላእክቱ ሁሉ አብለጣ እንድትወደው እቁ ልጇን ጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት ምስራች ነግሯታልና እርሱ እንዲወዳትና በጭንቋን ጊዜ እንዲረዳ ተወቁ እኛንም በጭንቃችን ጊዜ ይወዳን። ጸሎቱንና በረከቱ ከሁላችን ጋር ትሆን ለዘላለሙ አሚን። የሊቀ መላእክት የቅዱስ ገብርኤል ታምር ነው። ዮሴፍና ኒቆዲሞስ እንደረዳቸው የሚናገር በረከቱ ሁላችንን የሚጠብቀን አሜን። ሄሮድስም በምክሩ ጽኑ ቅጣትን እንዲቀጧቸውና እንዲገሏቸው አዘዘ። ያን ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ወደ እሳት ወረደ፣ በብርሃን ክንፍም ሰወራቸው። በዚያም ቦታ መልካም መዓዛ ሸተተ፣ ብርሃንም መላ። እንዲህ ብሎ ተናገረ፦ የመጥመቀ ዮሐንስ ራስ ከዓመፀኛ ከሄሮድያዳ እጅ ቀምቼ ወሰድኩት። እኔ ገብርኤል ይ በዓለም እንዲገለጽም አድረግኩ። የዓመፀኛ የሄሮድስን አእምሮ ያጠፋው ተልቶም እንዲሞት ያደረግኩ እኔ ነኝ። ይህንንም ከተናገረ በኋላ ተሰወረ። በረከቱ ከሁላችን ጋር ትሆን ለዘላለም አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አባታችን አቡነ ገብረ መንፈስ ቅዱስ እንደረዳውና በክንፉ እንደተሸከመው ወደ ሰማይም እንዳወጣው የሚናገር በረከቱ ከሁላችን ጋር ትሁን። አንድ ቀን አባታችን አቡነ ገብረ መንፈስ ቅዱስ በክንፉ ተሸክሞ ከእግዚአብሔር ፊት አደረሰው፣ እስከ ሰባቱ ሰማያት ድረስ አወጣው። ደስተኛና የምስራችን ነጋሪ የሚሆን የዚህ ገብርኤል ክብሩ ታላቅ ነው፣ ከመላእክት ክቡር ድንቅ ነው የሰው አንደበት በት ሊናገረው የማይችል የሟች ልቡና ሊመረምረው የማይችል የከበረ ባይሆንስ የልጁን የልደቱነትን ሳይሆን የዕርገቱን ነገር እንዲናገር ባላከው ነበር። የክርስቶስ ወገኖች ወንድሞች ሆይ፣ ይህንን አስተውሉ። ከእነዚሁ ከከበሩ ባለንጀሮች መላእክት ተለይቶ ለዚህ የበቃ ማን ነው? የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደቱን የተሰወረና የረቀቀ ሚስጥር ሆኗልና። ከመላእክት ሁሉ ዘንድ ምስጋና የሚገባው መኖራቸው በሰማይ ከሆነ መላእክት ሁሉ ተሰውሮ በድንግል ማህፀን ተወሰነ ብሎ መጽሐፍ እንደተናገረው፣ አሁንም በፍጹም ልባችን በፍጹም ኃይላችን ይወደደው ከጌታው ከክርስቶስ ይለምልልን ዘንድ ከመቤቱና ከወዳጁ ከማርያም የሚለምልልን ዘንድ የዚህ መልአክ ይህ የተአምሩን መጽሐፍ ከቅዱስ ወንጌል ከሰማዕታትና ከጻድቃን ገድል ተመልክቶ የሚሰበስብ ሰው ኃጢአቱ ይሰረይለታል። ብልሆች ሰዎች ተሰብስበው ሳለ ቄርሎስ እንደሚገባ ለሚያደርስ ስርዓት ይገባዋል ብሎ ተናገረ። ሳዊሮስም ወንድሞቼ ሆይ ነገሬ ምንም ባታስታውስ ይቅር እንድትሉኝ ማልዳችኋለሁ። ይህን ያደረገው በሰው ፊት ክብርን ሽቶ አይደለም፣ ፍቅሩ ስለ ጸናብኝ ነው እንጂ በሕይወቱ ቢሆን በሞቱም ቢሆን አስቡት። ይህ የወደደው መልአክ በሰማይ ዋጋውን ያዘጋጅለት ዘንድ በዚህ ዓለም ማደሪያውን ያበጅለት ዘንድ ድመናው አገልጋዩን የጠብቀው ለዘላለሙ አሜን። ወሰን ስለሌለው ስለ ታምራት ሁሉ ይህ ድርሳን መናገር ለምኔ ነው። ሐዘንን የምትለውጥ ደስታ ገብርኤል ሆይ አንደበት መናገር አይፈጸመውምና፣ በጽሕፈትም ለመፈጸም ቀኝ እጅ ይደክማልና። በአብ እምነት በወልድ ፍቃድ በመንፈስ ቅዱስ አጋዥነት በኔቅሎን ቤተ ክርስቲያን ታምራትና ድንቅ ስራ የትጉሃን መላእክት አለቃ የሚሆን ቅዱስ ገብርኤል ጌትነቱን ክብሩን የሚናገር ድርሳን ተፈጸመ። በካህን በአውርጅ ቤተ ክርስቲያን በተሠራ ጊዜ የሁላችን ጠላት የሚሆን ዲያብሎስ ወደ እርሱ ሊመጣ መልኩ ባማረ በወጣት አምሳል ይታየዋል። በእርግና ሲበት ሳይሆን ድካሙን ያጠፋበት ዘንድ በሚተረኩልበት ጊዜ መራራውን ነገር በጣፋጭ አንደበት ይናገራል። አውርም፣ በሚጸልይበት ጊዜ እባብ መስሎ ይታያል። ቅዱሳን የሚረዳ ሊቀ መላይት ቅዱስ ገብርኤል ይመጣል። በብረትም ሰንሰለት አስር የተሰበሰቡት እንዲያዩት ይሰቅለዋል። የሊቀ መላይት ቅዱስ ገብርኤል የታምራቱ ብዛት የሬዴቱ ኃያል በኔቅሎን ቤተ ክርስቲያን የሚደረግ እንጂ በዚህ ብቻ ይምሰላችሁ በሀገሮች በአውራጃዎቹ ቦታዎች ሁሉ ነው። ነቢያት ቅዱሳን ዘንድ ለማስረዳት ከእርጅና በኋላ የዮሐንስን ልደት ለመናገር ነቢይ ካህን ከሚሆን ከዘካርያስ ዘንድ በመላክ የጌታችንና የመድኃኒታችን ልደት ለመንገር የብርሃን ሰረገላ ከምትሆን ከእመቤታችን ከቅድስት ድንግል ማርያም ዘንድ በመላክ የተላኩ ከሐዋርያት ዘንድ ልቦናቸውን ለማጽናትም የተላኩ ነደሳትን በማጥፋት ድር ከሚነሱ ከሰማይታት ዘንድ የመለኩትን ቃል ለመናገር ከደጋግ ከጻድቃን ዘንድ በመላክ፣ ፍጹማን መነኮሳትን ከአባቶች ቤት ለማውጣት በመላክ፣ ቀናዎች የሚሆኑ የንጉሶችን መንግሥት ለመጠበቅ በመላክ፣ ወደ ቀድሞ ሰዎች ሄደን ድሮ የተደረገውን ተውትና በዚህ በቤተ ክርስቲያን ሥራ እስከ መጨረሻ ያደረገውን ተዉት ተውት። ከተሰራችን ዘመን ጀምሮ በብዙ ዘመን የተደረገውን በአይን ያላየሁትን ታምርና መንክር በጆሮም የሰማሁትን ብልህ አዋቂ አስተዋይ ቢኖር እሳቸውን የጻፈ ቢተረጉም ይመልስ። የዚህን ድርሳን ጽፎ ሆነ ነበር። በዚህች ቀን በኔቅሎን በአውርች የህንፃው ፍፃሜ በሊቀ ጳጳሱ የቅዳሴዋ ፍጻሜ እንደሆነ የአለቆች አለቃዬ በሚሆን በቅዱስ ገብርኤል አጋዥነት የዚህች ቦታ ፍጻሜ እንዲሁ ያሳየን ቅን የታመነ በሚሆን እግዚአብሔርም ለሁላችን ለክርስቲያኖች ወገን በረከቱን ይስጥን የመጽሐፉን ቃል ለመስማት በዚህ ባላችሁ በአባቶቼ በወንድሞቼ በእህቶቼና በእናቶቼ ላይ ይደር ያዘኑትን የሚያረጋጋ ያጡትን የሚያበለጽግ ለተራቆቱት ልብስ፣ ለተራቡትም ምግብ፣ ለተጨነቁትም ጭንቀታቸውን የሚያቃልል ይሆን። በቸርነት የሚገኝ ቅርታና ልመና ከእኛ ጋር ትሆን ለዘለዓለሙ፣ አሚን።